በዛሬ ዕለት እንግዲህ የደረሰኝ አንድ መረጃ አለ። ሄርሜላ ወደ ውጭ ሀገር ለመሄድ እንግዲህ ፕሮሰስ እንደጀመረች ያ መረጃ ደርሶኛል ማለት ነው። እሱ ብቻ አይደለም፣ አብርሃምም የወሰነ ውሳኔ ያለ። ስለ እሱ ጉዳይ እንግዲህ በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ፣ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን፣ ከሰሞኑ እንግዲህ እንዳያችሁት ከሆነ ሄርሜላና አብርሃም በተለይ በጣም ብዙ ንግግሮችን ሲያደርጉ ነበረ። በተከታተለ እንግዲህ ሄርሜላ ከሱ መራቅ እንደምትፈልግ እና የራሷን ህይወት መኖር እንደምትፈልግ ስትናገር ነበረ። አብዛኞቻችሁ እንግዲህ ስትጠይቁ ነበረ፣ ሄርሜላ ወዴት ለመሄድ ነው ያሰበችው? ምን ሴራ ሳስባ ነው በዚህ ሰዓት እንግዲህ እንደዚህ አይነት ንግግሮችን ስታደርግ የነበረው? ብላችሁ እንግዲህ ስትጠይቁ ነበረ። እኔም ያገኘት አንድ አዲስ መረጃ አለ። ሄርሜላ እንግዲህ ፕሮሰስ እንደጀመረችና ትኬትም ጭምር እንደቆረጠች ሰምቻለሁ፣ ወደ ውጭ ሀገር ወይም ደግሞ ወደ ዱባይ እንግዲህ ለመብረር ዝግጅቷን እያጠናቀቀች እንደሆነ ሰምቻለሁ። ከዚህ በፊት እንግዲህ እንደምታውቁት በተለይ በጣም ሲወራ የነበረው ነገር የአብርሃም የእጅ ሰዓት ጉዳይ ነው፣ ወይም ደግሞ እንግዲህ ሄርሜላ ገዝታ የሰጠችው የአብርሃም እንግዲህ የእጅ ወርቅ ሰዓት በተለይ በጣም መነጋገሪያ ሆኖ ሰንብቶ ነበረ። ምክንያቱም እንግዲህ እንደምታውቁት ወደ ዱባይ ሄዳ ከዱባይም ይህንን ነገር ገዝታ እንደመጣች ጓደኛዋ በጣም በተደጋጋሚ ስታወራ ነበረ። በዚህም ሁኔታ እንግዲህ ያው በድጋሚ ወደ ዱባይ ለመሄድ ለምን አስፈለገ ብሎ እንግዲህ በጣም ብዙ ሰው እየጠየቀ ይገኛል። ምክንያቱ ደግሞ እንግዲህ በጣም የሚጠራጠር ነገር አለ። ምክንያቱም ከዚህ በፊትም ያደረገችው ነገር በተለይ ሰዓቱ ላይ አሰርታ ትሄዳለች ተብሎ እንግዲህ በጣም ብዙ ጊዜ ሲወራ የነበረው ወደ ዱባይ ሄዳ እንግዲህ ሰዓቱን ገዝታ ከመጣች በኋላ አብርሃምም እንግዲህ ሰዓቱን ካደረገ በኋላ በጣም የባህሪ ለውጥ ስላመጣ በዛ ምክንያት ሊሆን ይችላል ብሎ እንግዲህ አብዛኛው ሰው ሀሳቡን፣ አስተያየቱን ሲሰጥ ነበረ። እውነቱን ለመናገር እንግዲህ አብርሃምም ያንን ሰዓት በጭራሽ ማውለቅ አይፈልግም። ምክንያቱ ደግሞ እንግዲህ በጣም ብዙ ምክንያቶችን ይደረድራል በየጊዜው ማለት ይቻላል። እንግዲህ ሩታ ስጠይቀው ነበረ በተለይ እንግዲህ ከእጁ ላይ አውልቆ እንዲጥልና ወይም ደግሞ እንግዲህ ለሄርሜላ እንዲመልስ በጣም በተደጋጋሚ ሲጠየቅ ነበረ። እሱ ብቻ አይደለም፣ የአብርሃም ጓደኞች ተሰብስቦ እንግዲህ አንድ ነገር አድርጎ ነበረ። በጣም በሚገርም ሁኔታ ያው እሱ በተኛበት ሰዓት ላይ ከእጁ ላይ አውጥቶ ለመውሰድ አስቦ ነበሩ። እንግዲህ በተደጋጋሚ ማለት ይቻላል እንግዲህ እነ ፈረንጁ በጣም ሲሞክሩ ነበረ፣ ሊሳካላቸውም አልቻለም። ምክንያቱ ደግሞ እንግዲህ አብርሃም በጭራሽ በጭራሽ እንዳታወልቅም ስለተባለ እንግዲህ በተለይ ሄርሜላ በተደጋጋሚ ከእጅ ላይ በፍጹም ማጣት አልፈልግም፣ ከእጅ ላይ ሁሌ ማየት ፈልጋለሁ ብላ እንግዲህ ስትናገረው ስለነበረ ሄርሜላ ያንን ሀሳብም እንግዲህ ወስዶ እስከዛሬ ድረስ እጁ ላይ አድርጎ ይገኛል ማለት ነው። እሱ ብቻ አይደለም እንግዲህ እንደምታውቁት ያው ሄርሜላ ከአብራም ሕይወት መውጣት እንደምትፈልግ በተደጋጋሚ ስታወራ ነበረ። በአሁን ሰዓት እንግዲህ መውጣት የፈለገችበት ምክንያት ያው እንደ ተለመደው ወደ ውጭ ሀገር ለመሄድ ስላሰበች ነው፣ እንጂ በጭራሽ በጭራሽ ከአብርሃም ህይወት በጭራሽ እንግዲህ ለመውጣትም ፍላጎትም እቅድም እንደሌላት እንግዲህ ለማወቅ ችያለው ማለት ነው። በተለይ እንግዲህ ሄርሜላ አሁን በዚህ ሰዓት ላይ ፕሮሰስ ላይ እንዳለችና አንዳንዱ ነገሮችን እያስተካከለች እንደሆነና በስተመጨረሻም እንግዲህ ትኬት እየቆረጠች እንደሆነ ሰምቻለሁ። ምክንያቱ ደግሞ እንግዲህ ወደ ዱባይ ሄዳ አንዳንድ ነገሮችን ልታመቻች ነው። ያንን ካመቻቸች በኋላ እንግዲህ በቀጣይ የምታደርገው ነገር ወደ አዲስ አበባ ተመልሳ እንግዲህ አብርሃም ጋር ያላትን ግንኙነት ማጠናከር ነው። ያንን ነገር ደግሞ ለማድረግ እንግዲህ ከፍተኛ ጥረት እያደረገች ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር አብርሃምም የወሰነ ውሳኔ አለ። እስካሁን ድረስ እንግዲህ ከሄርሜላ ጋር እየተግባባው አይደለም። ምክንያቱም እሱም መሄድም ይፈልጋል ወደ ዱባይ። ያንን ነገር ደግሞ ሄርሜላ አልፈለገችው። ያልፈለገችበት ምክንያትም እንግዲህ የሆነ ምክንያት ቢኖር ነው እንጂ እሺ ብላ ተቀበላ ከሱ ጋራ ትሄድ ነበረ፣ ብሎ እንግዲህ አብዛኛው ሰውም ሀሳቡን፣ አስተያየቱን ሲሰጥ ነበረ። ምክንያቱም እንግዲህ አብርሃም ከሄርሜላ ጋራ የሚሆንበት መንገድ መፈለጉ ደግሞ እጅግ በጣም አሳሳቢ ሆኗል ማለት ነው። ምክንያቱም ያው እንዳያችሁት ከሆነ ከዚህ በፊትም በተደጋጋሚ ማለት ይቻላል እንግዲህ አብርሃም የሚያደርጋቸው ነገሮችን በተለይ እጅግ በጣም አሳሳቢ መሆኑን አይተናል። እሱ ብቻ አይደለም አብርሃምም ያንን ነገር እያስተዋለ አይደለም በየቀኑ ያረጋቸው ነገሮች እንግዲህ ለሱ ስሜት እየሰጠው ነው። አብዛኛው ሰው እንግዲህ ስሜት እየሰጠው አይደለም። ምክንያቱም አብርሃም በየጊዜው ጥፋት እያጠፋ፣ በየጊዜው የሆነ ነገሮችን እያደረገ ከሄርሜላ ጋር ያለውን ግንኙነት ደግሞ እያጠናከረ መሄዱ እጅግ በጣም አሳሳቢ ሆኖ አምሽቷል ማለት ነው። እሱ ብቻ አይደለም፣ ሌላም አዳዲስ ነገሮች ተፈጥሯል። በተለይ እንግዲህ ሩታ የወሰነችው ውሳኔዎችም እጅግ በጣም ከባድ እንደሚሆን እና ወደፊትም እንግዲህ በተለይ ከአብርሃም ጋር ያላትን ግንኙነት እስከ መጨረሻው ድረስ እንግዲህ ልዘጋው ስለምችል ያንን ፍራቻም እንግዲህ በጣም ብዙ ሰው ሲናገር ነበረ። በተለይ እንግዲህ ሩታ በጣም ብዙ ውሳኔዎችን ልታስተላልፍ ፍ ላይ እንደደረሰች ራሷም ስትናገር ነበረ። በተለይ አብርሃም በዚህ ሰዓት ላይ የሚያረጋቸው ነገሮች በተለይ እጅግ በጣም የሚያሳፍር እንደሆነ እና ቤተሰቦቿም በተለይ በጣም በተደጋጋሚ ማለት ይቻላል እየጠየቋት ይገኛሉ። ምክንያቱም እንግዲህ ያው አብርሃም እንደተቀየረ በጣም ብዙ ጊዜ ለቤተሰቧ ስትናገር ነበረ፣ ስትዋሽ ነበረ። በስተመጨረሻ ግን እነሱም እንግዲህ በራሳቸው መንገድ እያዩ ነው። በተለይ እንግዲህ ቪዲዮቸው ላይ በተለይ አብርሃምና ሄርሜላ የሚሰሩትን ስራዎችን ሲያዩን በተደጋጋሚ እጅግ በጣም እያፈሩበት እንደሆነ እና ሁሉም ሰው ማለት ይቻላል እንግዲህ የአብርሃምም ቤተሰብም ጭምር እንግዲህ በዚህ ጉዳይ ላይ በጣም እያፈሩ እንደሆነ ያንን ነገር እንግዲህ የሚገልጽ ነገሮችን ሲናገሩ እንደነበረ በደንብ እናስታውሳለን። እሱ ብቻ አይደለም እንግዲህ የአብርሃም ጓደኞች ደግሞ ወዴት ሄዱ? ምን አስበዋል? የሚለው ነገር ደግሞ ሁላችንም እንግዲህ የሚያጠያይቅ ነገር ነው። በተለይ አቤልና ብሩክ የሚያረ ሲያገው የሚያረጉ ነገሮች ነበሩ። ከዚህ በፊት በጣም በተደጋጋሚ ብዙ ነገሮችን ሲያጠፉ ነበረ፣ በጣም ብዙ ነገሮችን ሲያበላሹ ነበረ። በአሁንስ ምን አስበዋል ብሎ እንግዲህ በጣም ብዙ ሰው ሲጠይቅ ነበረ። እንግዲህ በዚህ ሰዓት እንግዲህ ያገኘሁት መረጃ የሚያሳየው ሄርሜላ ጋራ ያላቸውን ግንኙነት አጠናክሯል። እሱ ብቻ አይደለም፣ እንግዲህ በጣም ሄርሜላን እያገዟት እንደሆነና የውጭ ፕሮሰሷንም በአግባቡ እንድጨርስና ቶሎ ወደ ውጭ ሀገር እንድትሄድም እያመቻቹላት የሆነ ያንን ነገርም ደርሶኛል ማለት ነው። በተለይ እንግዲህ አቤል መሄድ እንደሚፈልግ ከሄርሜላ ጋር ወደ ዱባይ ሄዶ አንዳንድ ነገሮችንም ለማስተካከል እያሰበ እንደሆነም ያንን መረጃ ደርሶኛል ማለት ነው። እንግዲህ አቤል የሚሄድበት መንገድ እንግዲህ እጅግ በጣም አሳሳቢ ነው። ምክንያቱም ለሩታ ወይም ደግሞ ለአብራም አስቦ ብቻ ሳይሆን ለራሱም ጭምር አስቦ በተለይ ከሄርሜላ ጋር ያለውን ግንኙነት በደንብ እንግዲህ አሪፍ አድርጎ ለመመለስ ነው ያ ደግሞ እንግዲህ ሁላችሁም የማታውቁ ትልቅ ሚስጥር አለ ማለት ነው። አቤልና በተለይ ሄርሜል ላይ ያሰቡት ትልቅ ሴራ እንዳለ ነው የሚያሳየው። ስለዚህ እንግዲህ አብርሃም እስካሁን ድረስ አልነቀም። በጣም በብዙ ጊዜ ማለት ይቻላል ይሄ ነገር ሲነገረው ሊሰማ አልቻለም። ምክንያቱ ደግሞ አንድና አንድ ነው። ያው እንደምታውቁት እጁ ላይ ያለው እንግዲህ ወርቅ ወይም ደግሞ የእጅ ሰዓት ነው። ያ ነገር ደግሞ እንዲያነሳ ወይም ደግሞ እንዲጥልም በጣም ብዙ ሰዎችም እየገፋ ከእጁ ላይም ለመስረቅም በጣም ብዙ ጥረት ተደርጓል። በስተ መጨረሻ ግን ሄርሜላ በጭራሽ በጭራሽ እንዳያወልቅ እና እስከ መጨረሻም ቢሆን እንግዲህ ይህንን ስጦታ ከእጁ ላይ ማጣት እንደማትፈልግ እንግዲህ በተደጋጋሚ ስትነግረው ስለነበረ አብርሃምም ያንን ነገር እንግዲህ እሷንም ጭምር ለማክበር ሲል እጁ ላይ እስከ ዛሬ ድረስ አስሮ ይገኛል ማለት ነው። ነገሮች እንግዲህ ተቀጣጥሏል። ምን ይፈጠራል በቀጣይ ሁላችንም የሚያጓጓ ነገር ነው። እንግዲህ አብርሃም ትክክለኛ ውሳኔ ወስኖ ለራሱ ራሱ ተመልሶ በተለይ ከሩታ ጋራ የጀመረውን ፍቅር እንግዲህ ያቀጣጥለዋል የሚለው ነገር ሁላችም ተስፋ የምናረገው ነገር ነው። በስተመጨረሻ ግን አዳዲስ ነገሮች ሊፈጠሩ ስለሚችሉ በተለይ ሰሞኑን በደንብ አድርጋችሁ ጠብቁ ብዬ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጎ ሀሳብ አስተያየታችሁን ኮሜንት አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።